ውድ ቤተሰቦቼ፣ ዩቲዩብ ተከታታዮቼ ሰላም ብያለው። ሀይሚ ነኝ ሀይሚ ነኝ። ዛሬ የውላችሁ በአዲስ ቪዲዮ በአዲስ መልክ ከእህቴ ጋር ኤፋር ትባላል፣ ተተዋውቋት። ሰላም የሀይሚ ዩቲዩብ ተከታታዮች፣ እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ የመጣ ነው። ቪዲዮችንን ተናገሪ እስኪ ቪዲዮችን። ዛሬ እንግዲህ አላረለኛ ትንሽ ሙዝ እንወዳለን እና

ሙዝ ቤተሰቦቼ በጀቴ የሚችለው ለሙዝ ብቻ ነው፣ ግን እናንተን ላይክ ሼር አረጋግኝና ሰብስክራይብ ያረጋችሁ አቮካዶ ትገዛለሽ። ወደ አቮካዶ እሸጋገር። አቮካዶ ትገዛለሽ ማለት ነው። አሁን እኔ የሚያሳዝነው ነገር የግዴ ለአንቺ ስል ልበላ መሆኑ ነው። ታዲያ እንደ እህትነት ለመቼ፣ ስለዚህ ለእኔ ስትይ ሙዝ ትበያለሽ። አሁን ሸነፌ ነው። አሁን የሚያሳዝነው ፓርት ሙዙን በልቶ የጨረሰ ሰው ማለት ነው። ያዘጋጀሁት ትልልቅ ሙዝ አሳያችኋለሁ። ሶስት ሶስት ሳሊ ተመረ ሙዙን ላሳያችሁ ላሳያችሁ። በእውነት ጓደኞች፣ ሙዙ ማለት ነው እንደዚህ ትልልቅ ነው። ሶስት ሶስት ነው የምንበላው ማለት ነው። ይህን ሶስት ሶስት ሙዝ በሁለት ሰከንድ ውስጥ ወይም ደግሞ ያልቻለ ሰው ደግሞ በቃ ከዚህ ካለፈ ይሸነፋል ማለት ነው እና ያሸነፈ ሰው ይሄ ብር ይሄ ብር ይታያቸዋል አይደለ? በቃ ይሄ ብር ተዘጋጅቷል። እስኪ ብቻ ሽልማት በራሴው ማለት ነው። አይ እኔ እንደማሸነፍሽ ግን ምንም ጥያቄ የለው። በነገራችን ላይ ጠራለው ለማሸነፍ ስለፈለግኩ ሆን ብዬ ማለት ነው። ሙዝ እንደማትወጂ ይህ ነገር ይህ ነገር ይቀር መሰለኝ። እናንተ ተመልካቾች ትፈርዳላችሁ ማለት ነው። እስኪ በላላችንን ማየታችሁ ማን እንደሚወድ ማን ይመስላችኋል? ኮመንት ላይ እስቲ ብታደርጉልን፣ ሀሳባችሁን አሳይን እንቀበላለን። በተለያዩ ቪዲዮዎች እንመጣለን። እሷም ደግሞ አዲስ ዩቲዩብ ከፍታለች። ኤፍ አድ እስቴፋኖስ በሚል ነው። አዲስ ናት፣ አበረታቷት። ሰብስክራይብ ላይክ፣ ሼር እያደረጋችሁ ቀናነታችሁን ሀሳብ ኑ ወደ ቪዲዮ እንወጣችኋለን። ውድድ ነው። በፍቅር ዝግጁ ነሽ? ዝግጁ ነይ ለመብላት ቤተሰቦች ይመስለኛል። በጣም እንግዲህ የምትሸነፍ ደሆ፣ ስለዚህ ከአሁኑ ብሩን ሁሉ ሰደይ። እሞክራለሁ ደቂቃ በደቂቃ ውስጥ

ንሽ ማድረግ ምንም ማድረግ አልችልም። ሁለት ጨረስኩ፣ ግን እኔ ሙዝ አልወድም ብዬ ግን ብበለው ቺብሬ እኔ ነች። ቤተሰቦች ከምር ነው የምላችሁ፣ አልቻልኩትም በእውነት ተሸንፊያለሁ፣ በእውነት ተሸንፊያለሁ። ምንም ማድረግ አይቻልም። ሙዝም ጋብዥም እንግዲህ ብሉ። ሶስቱን አስቦልኝ ግን ቤተሰቦች አቃሳስ ከረባሉ በዚህ ብቻ ነው ይችላል። ይሄ ወኔ ሙዛሉ። ሙዝ ለካ በአንዴ ቶሎ ቶሎ ሲበላ ያጠግባል። ዛሬ ነው ያረጋገጥኩት። በአንድ ቶሎ ቶሎ ሲቀስቀስ ሲሆን ግን ይበላል ሁለትም ሶስት። እኔ ሌላ ራሱ ብጨምሪ በአንድ ደቂቃ ውስጥ ሶስት ሙዝ አይደለም ሁለት ሙዝ ራሱ ለመብላት በጣም ኮድፉል ያደርጋል። መቤት የምላችሁ ና ምርጦቼ። እኔ ሌላ ራሱ ብጨምሪ ትበያለሽ። ታማን ነው ሙዝ የሚወደው፣ ፍረዱ እናንተ እንዲ። እና አሸናፊነቴን አረጋግጫለሁ ሰው ሽልማት ይነስቻለሁ። ምን ማድረግ አልችልም፣ እንግዲህ እቺ ልጅ ብር ወስዳለች። ስለዚህ በአሁን ቻናል ሰብስክራይብ ላይክ ሼር እያደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በተሻለ ቪዲዮ እንመጣለን።